አጠገቡ አንድ ሰው አንድ ሰውን የያዝ በቀኝ በግራ ዞር ዞር ብሎ የተመቸ የመያዝ ትችላል። ከዛ በመንፈስ ልዩ በመንፈስ ል ገና ነው ደርዙ። አልመጣም፣ አልመጣም፣ አልመጣም ይማሶ ኮማራ አኒማሪማሶ ጃምባካቱራሴካ

እኔን ይበለኝ እስኪ እንዳለቁ ቀና ብላችሁ እንደምንም አጭር ትን በቀዳዳ ይኝ ፊቴ ነኝ። በመንፈስ ዓለም ያለን ቴሪቶሪ እያለፋችሁ ነው የምጸሉት። አዲስ የመንፈስ ክልል ውስጥ እገባላችሁ። አንዳንዶቻችሁ እዚህ ቁጭ ብላችሁ ድምፅ ትሰማላችሁ። ዓይናችሁ ይከፈታል ራይ ቀጥሉ ቀጥሉ ካላባሻ ካባባ አው አማሐደስ አማደስ አማሐደስ ካሊባሽ የአኪም ፓልኮ ቴባሳ የአፍህን ድምፅ የሚፈሩ መናፍቶች አሉ። ጠላቶችን ሽባ አረገዋልህ። ጸሎት የሚያሳድዱ እግራቸውን ሰብረዋል። መንኮራኩር የግብፃን መንኮራኩር ግታ አሰር

በዚህ ሌሊት የውላችሁ በሌሊት ጴጥሮስ ጋር የሄደውን መልአክ ጠረዋል። እመነኛ በፕሮፌት ኦፍ ጋድ ዛሬ ሌሊታችሁ ላይ የጴጥሮስን ወህኒ ቤት ቪዚት ያደርገውን መልአክ ጠረዋል። በዚህ ሌሊት ድምፅ ሳይሰማ የሚከፈት በር አለ። እዚህ ለሊት የሚወገድ ነገር አለ። ይሄ መልአክ እኮ መጥቶታል፣ ንጉሡን መጥቶታል፣ በአደባባይ በትል መጥቶታል። አረ የሆነ የሚመታላችሁ ሰዋል ይሄ እመነኝ፣ ተኝታ ስትነሳ የምሰማው ነገር አለ። ሲነጋ መልአክ የሰራውን ስራ ታያለ። ካባካባካባካባ ተባረፈ። ሰኞ እንደመሸ ማክሰኞ አይነጋም። ላዲቫቴማስ ዲጋራዳሃዳ ዋቢገምበከቶስ ሻዲጋበረባሃ አክቲቭ ነው። የዚህ ቤት ቅባት ይሆን ይሄን ለሊት ይንቀሳቀሳል። ራዳስ ትንቢት ለመናገር የተዘጋጀ ሰው አለ። መንፈሱ እንደ እኔ የነደደ ሰው አለ። ነገ እንደ ዛሬ አይነጋም ተባባሉ። ዞር ዞር በይ ለሶስ ሰው ቻካባካማ ተውባ ነገን ደዛሬው አይነጋም፣ አይነጋም። ነገን ደዛሬው አይነጋም። በዛሬው ኢኮኖሚ አይነጋም። በዛሬው ውጊያ አይነጋም። በዛሬው ፌቨር አይነጋም። በዛሬው ብር አይነጋም። በዛሬው ሞገስ አይነጋም። በዛሬው ውጊያ አይነጋም

ልጅ የማይወዱ አጋንንቶች ወድቀዋል። ወደኔ ወደኔ ወደኔ ወደኔ ወደኔ። ምን ልታረጋት የምትፈልገው? ገናት ልገላት፣ እሷን ነጻርታት፣ ወጣቸው እነዚህ። ጮክ ብለህ ተናገር። እነዚህ ቤተሰቦች እሷን ለምን ልትሰራ አልመጣች? ምን ልትሰራ ወደ እኛ ገባች? አሁን በጌታ በኢየሱስም አዛለሁ። ወሬ አልፈልግም፣ ወሬ አልፈልግም። ልጇን መግደል ፈልጋለሁ። ወሬ አልፈልግም። ልጇን መግደል ፈልጋለሁ። አትገልም፣ ልጇንም አትገልም። እሱን ያተረፋት እሱን ያተረፋት በሱ እኮ ነቅሷት ያገኝ እሱ ቅማታ የተረገመ የታለው? ልጇንም አትገልም። እሷንም ለቀት ሄዳለህ። ስማ፣ ስማ። ቶሎ በል፣ ቶሎ በል። አመለጠ። ቶሎ በል ቶሎ በል ሶስት ጊዜ በኃይል ጩና ዳይ ቶሎ ሶስት ጌታ ነይ፣ እናት እንዴት ነሽ? ኬድ መጣሽ ያ ጌታ

ልትመጭ ስቲ ሁሌ ምን ይገጥምሻል? በቃ እፈልጋለሁ፣ ቦታውን ስለማላውቀው ግን የሆነ መሰናከል ይገጥምናል፣ ደግሞ እታመማለሁ እታመማለሁ። ነፃነትሽን እግዚአብሔር እዚህ እኔ ጋር ያስቀመጠው ነፃ ሆነሻል። ሞት የለም ከዚህ በኋላ በሽታ የለም፣ ጭንገፋ የለም። ይሁን አለ። ወድሻለሁ፣ ተባረች፣ በህይወት ኑር።